ተክቢራ እየተባለ ከአራተኛ መስጊድ ወደ ታች ከዚኛው ደግሞ ወደ ላይ ህዝቡ እየሄደ ነው። የምሬን ነው የምለቱ። ከአራተኛ መጥተው ፊት ለፊት ተገናኙ። ከአደሬ የመጡት ፊት ለፊት ተገናኙ። እንዲህ ፊት ፊት ለተያዩ እና ጠላት የተገናኘ ይመስል እንደዚህ ተዞሮ ሄደ። ምንድን ነው ምናምን ብዬ ስጠይቅ አደሬዎች ናቸው። ሺያ ናቸው። አረ አይደሉም፣ ሱኒ ናቸው። አይደሉም ሙስሊም ናቸው፣ ግን የእምነት አካሄዳቸው የተለየ ነው። የእነሱ ነው ስንሰግድ ከእንትን በኋላ የሚደረግ ዱዓ አለ። ከሰላት በኋላ ድምፅ ከፍ ተደርጎ ብዙ ጊዜ ሲደረግ አይ ስለማለት ገርሞኝ ነበረ። መጀመሪያው ነው። እዚህ ጋር ደግሞ በቃ እምነት አካሄድ። ከዛ ማታ ላይ መሸ፣ ሲመሽ ይመጡና ከሌላ መስጂድ፣ ከላይኛው መስጂድ የመጡት ምናምን እዛ ጋር ሲደርሱ አይገቡም፣ ወደ ታች እነሱ ከዛ እኛ በቃ ለማየትም ቫኬሽንም ስለመጣን ወደ ታች ሄድልና ስናይ መንዙማ ተከፍቷል፣ ሀድራ ምናምን ተቀምጠዋል። እኔ ራሱ አስደነገጠኝ ማለት ነው አ በዚህ ምናምን ነው ግን እንዴት ነው በቃ ይሄ ነገር ለምን ያው፣ የሚቀራው ቁርአን አንድ አይነት ነው የሚቀራው ቁርአን አንድ አይነት ነው፣ የሚሰገደው የሰዓት እንትን አንድ አይነት ነው። አንዳንድ ነገር ነቢዩን ነቢይነቱን ያምናል አንድ አምላክነት አላህን በአንድነቱ ያምናሉ። ነቢዩ ደግሞ መልእክተኛ መሆናቸውንም ያምናሉ። ግን በመሀላቸው ደግሞ ምንድነው የማያግባባቸው የሚለውንም እንትም ማለት ጀመርኩ። ከዛ ወደ ጅጅጋ ተመለስን። ጅጅጋ ስንመለስ የሆነ ቀን ምሽት ምናልባት እፎይ ትዝ ካለው የእንትን ጉዳይ አነሳ የወንድና ወንድ ግንኙነት የሚለውን ነገሮች ምናምን ምናምን በእምነቱ ዙሪያ አነሳ። ከመጀመሪያ እስከ መጨረሻ ቁጭ ብዬ ማዳመጥ ጀመርኩ። ሁሱን ይጋብዙታል፣ አይመጣም። እናደዳለሁ ምክንያቱም እሱ የሚሰጠውንም መልስ ስለምጠብቅ ማለት ነው። ከሱ ፎ ለጠየቀው ጥያቄ የሚሰጠውን መልስ ስለመጠበቅ ትጓጓ ነበር። ከዛ እሱ ጥያቄዎች ነገሮች ምናምን ሲያቀርብለት በነገሩ የተደባብሶ ያልፋሉ በጭቅጭቅ በመሃል ይወጣሉ። ከዛ እያልኩም በቃ አሁን ግር እያለኝ እንደውም የሆነ ውስጥ የሽብር እያለ መጣ። ከዛ እግዚአብሔር ያው ለሁሉም ምክንያት አለውና ቤተ ክርስቲያን ሙሉ ለሙሉ በቃ አሁን ቀናቶቼን ጊዜ ወደዛ አስራ ሁለት ላይ ወደዛ እንትን እያልኩ መጣ። በቃ እንደ ግግም እያልኩ መጣ። እንደውም ከዛ የሆነ ቀን ሙሉ ለሙሉ አስቀምጦኝ ዴቭ ልጆች ምናምን ሲያወሩ ሰማሁኝ። እንደዚህ የሆነ ፕሮግራም አላቸው እና አሁን አውቀውኛል፣ ሁሉም ቤተ ክርስቲያኗ ውስጥ ብዙ ልጆች አውቀውኛል። አሁን እና ሙስሊም መሆኔን የሚያውቃሉ እንድመጣ የሚፈልጋሉ እና እንድማ ይጀምር አሁን ምን እነሱ እዛ ጋር ዝክር ምናም ሲያካሂዱ ዝክር ሄዳለሁ። በነገራችን ላይ እስልምና ሕግ እንግዲህ አንድ ኡስታዝ አፕሬደር እንደተናገሩት ከሆነ የክርስቲያን ሰው ክርስቲያን ያረገው ስጋ መብላት ይቻላል እና ከዛ ጊዜ ጀምሮ ነው እንትን ማለት መብላት የጀመርኩት። እና እኔም ግን ደግሞ የዝክር የዝክር ከሆነ እንኳን ስጋ አይደለም ምስር፣ ዳቦ፣ ውሃ እንኳን እነዚህ እነዚህ አይቻልም የዝክር ከሆኑ። እኔ ግን አሁን ዘልዬ አልፍ ያለው እነሱንም መጠቀም ጀምር ያለው ዳቦ በላለው ምስር፣ ምግብ ወጥ ተዘጋጅተው በላለው እጠጣ አለው ጸበል መጠጣት ጀመርኩ። መጨረሻ አሁን እየቀረብኩ መጣሁ ማለት ነው። አለቀኩትም መልቀቁን እፈራለው። ወደዚያኛው ከሄድኩ እና ደግሞ ውሸት ሆኖብኝ በኋላ ጉድ በሆነች ብዬ እምፈራለው እሰጋለው። ሰው ምን ይለኛል ቤተሰብ ሰው ምን ይባላል የሚለውም ያስፈራኝ ስለነበረ ጭንቀት ውስጥ ገባ። እንዴት ልበላችሁ፣ በጣም ትልቅ ውጥረት ጭንቀት ውስጥ ገባ ው እኔ እምነት ከቀየርኩኝ ሙሉ ለሙሉ ስራ አይኖረኝ። የምሰራው ለሶማሌ ነው፣ ትዕዛዝ የማቀርበው ዕቃ የምሰራው ብዙ ጊዜ ከእነሱ ጋር ነው ገቢ የማገኘው በደንብ ከእነሱ ነውና፣ ቤተሰቤ አካባቢ ላይ ደግሞ የሚያውቁኝ የተከራዮች ዘመዶች፣ ምናምን የእናቴ ጓደኞች እዛ ሷን የጠወቁት ህዝቡ በሙሉ በምስልም እናውቁኛል። ምስሊም እዛ አካባቢ ላይ የሚያቀው ለእኔ የሚሰጠው የሚደርስብኝ ነገር ምንድን የሚለው ፍርሃት ስላለብኝ ለመሄድም አልፈለኩም። አሁን በቃ የሆነ ጭንቀት ውስጥ ነው የገባሁት። ከና የሆነ ቀን ምንም ሳልፈራ በቃ አሁን ለመደምደም ወሰንኩኝ፣ ማለት ነው ወይም ምንትን ማለት ከጀመሩ ምናምን በቃ ትምህርት መከታተል ከጀመርኩ በኋላ እኔ በቃ ይሄ ከሆነ ስለዚህ ውሸት ነው፣ ይሄ እምነት። ይህ ሁሉ ጥሩ ነገር እያየሁበት ነው፣ ይህን ሁሉ ነገር ትምህርት እያየሁበት ነው። ከዛም አልፎ ደግሞ አንድ ሀምድ የሚባል ልጅ አለና ይህን የነቢላ ስቅለቱን እና የእርጋቱን ሁኔታ አይነት ነገር ጠየቁት። ልጁ የመለሰልኝም ከኔው ጋር ተመሳሳይ ነው። እስኪ ሰው ጠይቄ ነገር አለው ተባለ ተጠየቀልኝ። ምንም ያው ነው፣ ኡስታዝ ጠይቄ ይመጣለ ነው የተባለው። እንግዲህ አልፎም ሰርች አድርጌ እንትን ዩቱብ ላይ አዳመጥኩኝ። እኔም የማቀውና ኡስታዞቹ ለማዎች የሚናገሩት ተመሳሳይ ነው። ስለዚህ በቃ እኔ መወሰን ጀመርኩኝ። አሁን ልቤ በቃ ነሻፈተ ልቤ አሁን የትን ያለው እዛ ክርስትና እምነት ውስጥ ያለው አካል እዚህ ቢሆንም ማለት ነው። ከዛ ጸሎት እንኳን ሳደርግ አምላኬ ሆይ ጌታዬ ሆይ ኢየሱስ ክርስቶስን ብዬ መጸለይ ጀመርኩ። ጀምር እምነቴ ሳልቀይር እመቤቴ እናትነቷን የአምላክ እናትነት ነው በሕፅሕት መሆኗን አማላጅነቷን አምኜ ከእሷ ጸሎት መጠየቅ ጀመርኩኝ ማለት ነው ሚካኤል ቤተክርስቲያን ፊት ለፊቴ ነው ማታ ማታ ነገሮች ሲጨንቁኝ ሲከብዱኝ በቃ እኔ እንዴ ልበላችሁ ኪዳነ ምህረት ሄድኩኝ መጨረሻም ኪዳነ ምህረት እጅ መቤቴ ወይ የምር እኔ ዲጂሽ እንደሆን ከፈል ሽ በቃ ጥሪ ምክንያቱ ይሄን እንትን አልኩኝ። ጸሎት ምናምን አደረጉ። በተደጋጋሚ መሄድ ጀመር። ከዛ የሆነ ቀን አሁን ከወንድሞቼ ጋርም ትንሽ መደባበር ጀመርን በስራ እኔ የራሴን ብዬ ወደ ስራ ወጣሁ። በቁማርም በምንም የተነሳ ትንሽ ከቤተሰብ ጋር እየተራራቅኩ መጥቼ ስለነበረ ከወንድሞቼ ጋር ግጭት ተፈጠረ። ከነዚህ ከነዚህ አንጻር አሁን በቃ እኔ ደመደምኩኝ እንደውም ስራዬም እየተበላሸብኝ ነው። አንደኛ ነገሮችም አልሆነ እየሆነ ነው። በጣም ጭንቀት ውስጥ ገባሁ። ከዛ ሄድኩኝ ቤተክርስቲያን፣ ሰንበት ነው እሁድ ማለት ነው። አሁን በቃ ወስኜ ነው እየሄድኩ ያለሁት። ያው ከቤት ወጥቻለሁ ከእናቴ ጋር ይህን ሰዓት ማለት ነው። አሁን ነገሮችን ማለት ከጀመርኩ በኋላ አሁን እናቴ ስኳር ሕመም ነበረባት እና ያው የቤተሰብ ነገር እዚህ ጋር ማውራት ስለማልፈልግ ነው። ትንሽ ከቤተሰብ ከወንድሞቼ ጋር በማይሆኑ መልክ በጣም ግጭት ውስጥ ገባውን። በእናቴ ጉዳይም ራሴም እኔም በማጠፋው በእኔ ጥፋትም በጣም ጥፋት አጠፋለሁ። ቁማር ይጫወታለሁ። ከምንም በላይ ወንድሜ አንደኛው የቁማሩ ሁኔታ በቃ እኔ እና እሱ መሀል ትልቅ ጦርነት ፈጥሯል። በዚህ በዚህ ነገር በጣም በቃ እየተራራቅን መጣን። ጁስ ቤት ነበረኝ። ጁስ ቤት ዘግቼ ሽጬው ብሩን ማሽኖች የሚችል እዛት ምናምን ወደ ራሴ ስራ ለመግባት ወደ እንጨት ስራው ይህኔም ብዬ የራሴ ጀምሬያለሁ። አሁን ይህ ሰዓት ቤትም ተከራይቻለሁ እና እንዴት ልበላችሁ፣ ግቢ ፈተና ተፈተንን። በግቢ ፈተና ተመለስን። ውጤት እየጠበቅን እያለን ስራ ጀመርኩኝ። እየሰራሁኝ ነገሮችን በቃ ለመወሰን ተገደድብኝ። እንዴ ልበላችሁ በጣም ትልቅ ጭንቀት። ምን ብዬ ጸልያለሁ? እዚህ አላህ ብዬ እንዳልጸልይ ልቤት እንዳለ ታውቃላችሁ? ወስኛለሁ። ወደዚህ አምላኬ ሆይ ጌታዬ ሆይ እመቤቴ ሆይ ብዬ እንዳልጸልይ ሙሉ ለሙሉ አልመጣውም። መሀል ለመሀል ነው የቀረሁት። ጭንቀት ውስጥ እኮ በቃ የሆነ ከባድ ጭንቀት ውስጥ ገባ። አሁን በቃ ደምድሜ ያምጡትን ያምጡ። ወደ እውነት አይደለም የሚሄደው ለእኔ እውነት ሆኖልኛል። በቃ ፈልጌዋለሁ አይደለ፣ ያመጡትን እያምጡ በሚለው ለማንም ሳልናገር ለጓደኞች እንኳን ለኦርቶዶክስ ልጆች እንኳን ለማንም አልተናገሩም። ሰፈር ይናገሩብኛል ብዬ ስለፈራውም ማለት ነው። በድብቅ ሄድኩኝ። ስርዓተ ጥምቀት አላቅም ማለት አንድ ኦርቶዶክስ አንድ ሙስሊም ወደ ክርስትና ከሌላ እምነት ወደ ኦርቶዶክስ እምነት ሲመጣ እንዴት ነው የሚጠመቀው? እንዴት ነው ክርስትና የሚነሳው? እንዴት ነው ክርስትና የሚቀበል የሚለውን ምንም የማውቀው ነገር የለም። ምን ምን አድርጌ መሰላችሁ ያሰብኩት፣ እስልምና አንድ ሰው እስልምና ወዷት እምነት ይሆነኛል እና ህይወት ይሆነኛል ብሎ ወደዛ ሲመጣ ይሄዳል፣ ምስታዚ ያናግራል፣ ወይ ደግሞ እዛ ጋር ያለውን ሰው ያናገራል። እሱን ካናገረ በኋላ ሻሃዳ ይይዛል። ማን ነው ሻዳ የሚያስሰው? ኢማሙ መስጂድ ከሆነ ውጭ ከሆነ የሆነ ቦታ ላይ ከሆነ በእምነት እንትን ያለ ሰው እምነቱን በደንብ ጠንከር ያለ ሰው በደንብ እሱን ቃላቱ ማስባል የሚችል ሰው ሻዳ ማስያዝ የሚችል ሰው ከሆነ ይችላል። እና ጠሃራ፣ ሰውነታችንን ታጥበን ጠሃራ ሁነን ከዛ ልብሳችን ንጹህ ሆኖ ሄደን ነው ሻዳ የምንይዘው። በዛው ነው መልክ ያሰቡ ሄዳላቸው አሻዳ ላይ ለው ተብሎ አልቆ ሙስሊም ሆኗል ማለት ነው። እኔም እሄዳለሁ አንድ ቄስ፣ ቄሱ እዛው እንትን ይለኛል የሚባለው ነገር እላለሁ። ከዛ በቃ ይልሻለሁ። ምን አስቸጋሪ ተደብቅ። ቄስ እንትን ብዬ ነግሬያቸው እንትን ብዬ እመጣለሁ ብዬ ወሰንኩ እና ሄርኩኝ። ቀጥ ብዬ ሲሄድ ዲያቆን መሰለኝ እዛው አገልጋይ ናቸው እና ወጣት ነገር ነው እየፈራው እየተንቀጠቀጥኩ ሄርኩና፣ ምክንያቱም የማያቀኝን ሰውን የፈለግኩት ገባችሁ። ሰፈር ውስጥ እኔን የማያቀኝ ከጓደኞቼንም ጋር ነገሮች ለጓደኞች የማይነግርብኝ ሰውን የፈራት፣ ምክንያቱም በደስታ ምክንያት ለሰው ያሳውቁብኛል ብዬ ስለፈራው ማለት ነው። ሄርኩኝ። ክርስትና ልነሳ ፈልጌ ነው፣ ሙስሊም ነበርኩና ክርስትና መነሳ ፈልጌ ነው አልኩ ሄጄ ይህን ስለው የምር ክርስትና ልትነሳ? ስለ እምነት ስለ ክርስትና በደንብ ታውቃለህ? አዎ ትንሽ አውቃለሁ፣ ሙሉ ለሙሉ በደንብ ባላክም የተወሰነ አውቃለሁ ምናምን አልኩኝ። እዛ እሺ ጥሩ ነው ዋናው ቀድመው ቀድሞውኑ ተቀበለከዋል። አንተ ቀድሞውኑ አምንሃል እና እዛ ጋር ይታዩሃል። እዛ ጋር እየገቡ ያሉትን ልጆች ሂድና ከነሱ ጋር ግባ ተባልኩ። የት ነው ግባ የተባልኩት? ጥምቀት ማለት ለፈውስ የሚጠመቁት እና ጥምቀት ክላስ ነው እና ለመጠመቂያ ጸበል የሚረጩት ጋን የተላኩት የተላኩት ለምንድን ነው? እኔ እዛ ጋር ከማንም ጋር አልመጣሁም። እዛ ጋ ለካ ሰው በደንብ በስነ ስርዓት ትምህርት ተወስዶ ሰው ቄሱ ስለ እኔ ማንነት በደንብ አቁ ምናምን ነው ያደረገው ምንድነው የምር ለእምነት ነው የመጣው ወይስ ለሌላ ነገር የመጣ ሰው ነው የሚለውን በስነ ስርዓት ሳያስፈራራኝ ምን ሳይለኝ ነው ይህ ሰው የላቀኝ እግዚአብሔር እድሜና ጤና ይጨምርለት ለእንደዚህ አይነት ሰው እና በክብር ሄድና ዘግባ ገባሁ የተላኩት ለምን መሰላችሁ ክርስትናን ወይ ደግሞ ክርስትናን ጥምቀትን እንድጠመቅ ነበር የሚላከኝ ቀጥታ ከጸበልተኞቹ ጸበል እንትን ብዬ ነገረውቶችን በራሴ እንዳውቅ የምር ለእውነት እንደመጣ መምጣቴን ለማረጋገጥ ነበር የላከ ማለት ነው። ሄድኩኝ፣ ከበኝ። አላሰብኩትም፣ እንደዚ አይነት ነገር ሁሉም ፊት ለፊቴ ነው እያወለቀ፣ በቃ እንደተወለደን ያለው ጸበል ለመረጨ ደነገጥኩኝ። ክውን ያልኩት መጋረጃውን ከፈት አድርጌ ገብቼ መልሼ የዘጋሁት ድንግጥ ነው ያልኩት ማለት ነው። ከዛ አይዞ ምንም አይደለም ምናምን አሉኝ እና ከጎኔ ያሉት ምን አስደነገጠ ምን ሆነ ነው ይመስለኛል ያሰቡት፣ የሆነ እንትን እንዳለብኝ አይነት ነገር መረጨቱን ያልፈለግ የፈራው አይነት ነገር አርጎ ነው ያሰቡኝ። እና ምንም አልፈ ማንም እንዲያውቀኝ ስላልፈለግ ዝም እየገባ አንገቴ ላይ ማተብ የለም ከየት ነው ወዴት ነው ያለኝ ሰውም የለም ገባኝ። አውላለኩ ብቻ ነው ከህዝቡ በቃ እንትኑ ላይ ተቀመጥኩኝ። ጸበል ተረጨ። ዙሩ ተባለ። ዙሩ ሲባል ሁሉም ተነስቶ ወደ ጀርባውን ዞር እኔ ፊት ለፊት ዙር አልበቃ ማሉኝና ጸበሉን ፊቴ ወይኔ፣ እንዴት እንደሚያመረጁ እኮ ደነገጥኩኝ። አወቁብኝ እንደ በቃ ደንግጬ እየተረበተበትኩ አሁንም ዞርኩኝ። ከዛ ውጡ ተባለ ተነስተን ወጣን። አሁን እዚህ ጋር ለእኔ ምን ሆነ? እኔ ተጠምቄያለሁ፣ ክርስትና ተነስቻለሁ ማለት ነው። ጸሎቴ እየተደበቅኩ አደርሳለሁ፣ ቤተክርስቲያን እመላለሳለሁ። እንደዚህ እያደረኩ አለ ከዛ ከዋሴ ጋር ተነጋግሮ ዋሴ በጣም ደስ አለው ሲሰማ ወዲያውኑ የክያ ራሱ የንስሐ አባት ነበሩት ሄድ እነሱ ጋር ሄድን አናገር ናቸው ስለ እኔ የቤት ሁኔታ ጠይቁኝ ጫና ሊፈጠርብህ ይችላል በራስ ነው የምትኖረው ምንም የሚደርስብህ ነገር የለም የምሬ ነው እግዚአብሔር ይመስገን በጣም እኔ ትህትናን ያየሁባት እግዚአብሔር የምርም ልቡና በውስጣችን ያሳደረብን ኦርቶዶክሲያውያን መሆነ የመሆኔን ከዛ ሰዓት ጀምሮ ሙሉ ለሙሉ ማ የጀመረው ይህ አባት ከደስታቸው ወደ እምነቱ መጥቷል ከሚለው ደስታ በፊት ስለእኔ ለሚመጣብን ችግር እና እኔ ላይ ለሚደርስ ሰው አናገር ናቸው። እሺ እንግዲህ አው ልጆቹን ለእናንተ አደራ ሰጣቸዋለሁ። ይህን ልጅ እና ዛሬ አርብ ነው፣ ነገ ቅዳሜ ነው፣ እሁድ ጠዋት ና እሁድ ለሊት ይዛችሁት ነው። ምን ምን እንደሚፈልግ የሚፈለግብኝ ነግረውኝ፣ ክር ነጭ በነጭ ምትለብስ የተመረጠ ነው ብዬ ሁሉም ነገር ታንሽ ይጠቅሙልን ሄደን እግዚአብሔር ይባልክልን ምጻሉ ይወልኝ የልኩኝ ማለት ነው። በሀያ ሰባት ነው ጽጌ፣ እሱ መጽጌ በሀያ ሰባት ነው ተጀምሮ በሶስተኛው ቀን አካባቢ መሰለኝ። እኔ ለመጀመሪያ ጊዜ በሕይወቴ ለመጀመሪያ ጊዜ መሀሌት ሳድር ማለት ነው። እንዴት ልበላችሁ? የነበረው ደስታ ልነግራችሁ አልችለም። ልነግራችሁ አልችለም። የነበረው ደስታ በጣም ትልቅ ደስታ በቃ ሄድን ነጭ መነጭ ለብሼ ሄድን። ከዛ እንትን መጣልኝ ው ምን ምን አድርጌ ያስብ ነበረ መሰላችሁ? መቋሚያ ለትላልቅ እናቶች እና አባቶች አቅም ደከሞች ብቻ የሚሰጥ እና እነሱ የሚይዙት እንደ ካዘር አርጌን ያሰብኩት ለካ፣ ቤተክርስቲያን ውስጥ ሌላ የራሱ የሆነ ማንነት አለው እያንዳንዱ እቃ። መቋሚያ መጣልኝ፣ ስላጽል መጣልኝ ከዛ መሀል አብሬው እንድቆም አደረጉ። ሁለቱም ጓደኞች ያውቃ ሆነው ማለት ነው። በኢየሱስም ብቻ ከባድ ነው። ሶስት ሰዓት አካባቢ መሰለኝ የጀመር ነው። የተወነሰነች ደቂቃ ደቂቃ ማት ሞላ ለሰከንዳት እንቀመጣለን፣ ወዲያውን እነሳለን። እኔ አውቃት ደከመች አየኝ አየኝ እና ዋ ሲሆን እና እረፍት አድርግ አንተ ስላለመርከሆን አይዞህ፣ እናም ብሎ ትንሽ ረፍት እንዳደረግ ተደረግኩኝ። ሰአለቀ ምሽቱ በጣም ደስ በሚል ሁኔታ ማለቱን በጣም በቃ በጣም ተገርሜ እየተደሰትኩኝ፣ እኔ እንጃ የሆነ ገነት ውስጥ ተቀምጬ በቃ እንደዛ አይነት ምንም ሞት ያሌለበት፣ ምንም የሚያስፈራኝ ነገር ያሌለበት ህይወት ውስጥ ሆኜ ነበር። ያችን ሌሊት እንትን ያልኩት ማለት ነው እና ጠዋት ሌሊት አስር ሰዓት ከቅዳሴ በፊት እንድጠመቅ ተደረግኩኝ። ከተጠመቅኩኝ በኋላ ጠዋት በሰላም ወደቤት ተበታተንን። ልጆቹ ከኔ ጋር ነበሩ። ምንም ሳልበላ ምናምን ስለነበር አስራ ሁለት ሰዓት በኋላ ምንም አልበላውም ነበር። ምሽቱም ለሳልበላ ነው እንትን ያልኩኝ። እዛ ከተጠመቅኩኝ በኋላ ጠዋት ምግብ በልተን ምንም ነገር እንዳታደርግ ስራም እንዳትሰራ ነገር ቤት ከቻልክ ቤት አሳልፍ። ከቤት ሳትታጥ እጅህንም እጅህን እንዳትታጠብ ከቻልክ ቀበላ በኋላ በሶፍት እ እጅህን እንዳትታጠብ ለመብራት ምልተማልኩ። ለካ ሥርዓተ ቁርባን ነበረ ሚቆረቤ ስለነበረ መደረግ ከቁርባን በኋላ የሚደረጉ እንትኖች ናቸው፣ እና የእኔን እንትናልኩኝ እንዳዘዙኝ አደረግኩኝ። አሁን ጠዋት መፍራት ጀምርኩኝ ደግሞ ስወጣ ሶማሌ ከሶማሌ ጋር ስትኖሩ አሰላሙ አሌይኩም ስትባሉ ዋአሌይኩም ሰላም ወረህመቱላሂ በረካቱ ግዴታቸው ነው። ሙስሊሙ ራሱ ኦርቶዶክሱ ራሱ እዛ ጋር አላህ ይላል፣ የሆነ ነገር ድንገት አላህ ይላል። ይሄ ህዝቡ እዛ እንትን የሚልበት ነገር ከዛ አሰላሙ አሌይኩም አሌይኩም ሰላም ሁሉም ይላል። እና እኔ ማለት አልፈለኩም። አሁን ጠዋት ስወጣ ስራ እንትን ስ እንዴት ነው ማረገው። አይነት ነገር አለ። ባለማህተብ ከጎኑ ተቀምጦ ታክሲ ላይ የሆነ ነገር ከዛ ከወረድን በኋላ ስለዛ ባለማህተብ መጥፎ ነገር ይወራል፣ ሊነሳ ይችላል። የሆነ ፕሮግራም በእምነት ዙሪያ ምናምን የዛን ሰሞኑን መሀል የት መቆም ምናምን ፕሮግራም ምናምን ነገር ለበዓሉ እንትን ላይ ስለነበረን የሆነ ቃላቶች ይነሳሉ። በዛ ቃላት ላይ ተቃራኒ መሆን አልችልም። አሁን ይሄ ሁሉ ፍርሃት ፈጠረብኝ። እንደውም መጨናነቅ፣ ጭንቀት ውስጥ ገባ ከዛ እየፈራሁም ቢሆን እዚህም እያልኩ እዛም እያልኩ እንዴት ጠዋት ከወጣው ሰዓት ጀምሮ እስከ ማታ 12 ሰዓት ሙስሊም መስዬ፣ ጋፕ ሰው አጠገቤ ባለበት ሰዓት ነው ሙስሊም መስዬ፣ ኦርቶዶክሱም ሲያገኘኝ ሙስሊም መስዬ ነው የሚገኘው። ምክንያቱም ሰው እንዲያውቅብኝ ስለማልፈልግ፣ ድብቅ እንዲሆንልኝ ስለምፈልግ ማለት ነው። በጣም የምቀርባቸውን ሰዎች የተወሰነ ሲሉኝ አሳውቃቸዋለሁ፣ ግን አያምኑኝም። ፎቶ አሳይቼ በስንት መከራ ነበረ የሚያምኑኝ። እዛ እያልኩኝ አሁን መጨናነቅ ጀመርኩ። እንዴት ልበላችሁ፣ በጣም ነበረ ለኔ ከባድ። አንድ ጊዜ አጋጣሚ አንድ አይናል የሚባል አለ እና የሆነ እንትን ሰርቼለት፣ ሪሴፕሽን ፕሌስ ሰርቼለት እና የጫማ መደርደሪያ ሰርቼለት፣ እሱን እየገጠምን አብሮኝ የሚሰራው ልጅ ካሳሁን ይባላል እና ማህተብ ለብሷል። የቃመ ነበር እና ልጁ የሀረር ልጅ ነው ስለ እሱ ምናምን አንስቶ ስለ ማህተብ ምናምን አንስቶ እያወራ ነው። ፋርሿን በቃ ሆነ። ኦርቶ- ክርስቲያን ማለት እኮ ሰካራ ናቸው። አሁን ዛሬ እንደዚህ ይቅማል፣ ማታ ይወጣና፣ እንግዲህ መጠጡ ነው ምናምን አይነት ነገር አይነት ወሬ ቅሞ እኮ እንደኛ ቅሞ ወተቱን ጠጥቶ ቢያደር ችግር የለው ግን፣ ምን አስጠ- ምናምን አይነት ነገር ወሬ ያነሱና፣ ለነገሩ የነሱም አምላክ የሚሉት ምናምን፣ እንደዚህ አይነት ወሬ ተነሳና ወደድኩም ጠላሁም፣ በሰዓቱ እግዚአብሔር ይቅር ይበለኝ። ልጁ ነው። ተንኮራታት አደርኩኝ። ነገ ጠዋት ሲነጋ መጸለይ ፈለግኩ። ሂጅ ቤተ ክርስቲያን ጎዳ ብዬ ጸልዬ አምላኬን ና ብዬ ማለፍ ፈለግኩኝ ግን ማድረግ አልችልም። ጠዋት ነው። ሰው በሙሉ ያውቀኛል ሰፈር ውስጥ አካባቢ ላይ ያኔን ሰው ምን ይለኛል የሚለው ፍርሃት። ሌላ ጊዜ የሚሄደው ተሸፋፍኜ ምናምን ስለሆነ እንደ ሌላው ጊዜ ተሸፋፍኜ ምናም በቃ አሁን ምክንያቱም መጀመሪያ አልተነሳሁም ነበር፣ አሁን ተነስቻለሁ። አሁን የበለጠ ፍርሃት ሆኖብኛል ክርስትና አሁን ተነስቻለሁ እና በጣም ፍርሃት ሆኖብኛል። እየጨነቀኝ ሳሌ እንትን ሳልሄድኩኝ ስራዎች እየተበለሻሹብኝ እየተጨናነኩኝ